ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት የአማርኛ አረፍተ ነገር ወይንም ምንባብ ማለት ነው። ረጃጅም ምንባቦችን እናንተ ፊደላቶቹን አንብባችሁ ቃላት እየመሰረታችሁ የቆያችሁ ተማሪዎች ካላችሁ በዩትዩብ የምትከታተሉትም፣ እኔ ጋ ኦንላይን የምትማሩት ተማሪዎች፣ አሁን ደግሞ ረጃጅም ጽሑፍ ነው ማለት ነው የመጣሁላችሁ እናንተ በደንብ አድርጋችሁ የምትፈትሹበት ነው። ምን ደርሻለሁ፣ ምን አነባለው፣ እችለዋለሁ ወይ የሚለውን በደንብ አድርጋችሁ እንድትፈትሹት ማለት ነው። በደንብ አሪቅ አዘጋጅቼ አምጥቼላችኋለሁ። እናንተ በደንብ አድርጋችሁ እስከ መጨረሻው ድረስ አዳምጡኝ። ራሳችሁ እንዲሆን ቪዲዮውን እያቆማችሁ በደንብ አድርጋችሁ ራሳችሁ ለማንበብ ሞክሩት። እኔ ግን በደንብ አሪቅ አነብላችኋለሁ። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ። ለጓደኞቻችሁም ሸር ማድረግን እንዳትረሱ ማለት ነው። ኦንላይን ለመማር ፍላጎት ያላችሁ ተማሪዎች እኔ ጋር በቀን አንዳንድ ሰዓት በሳምንት አምስት ቀን ማለት ነው። በተመቻችሁ ሰዓት ጠዋትም ማታም ከሰዓትም በሚመቻችሁ ሰዓት እያመቻቻችሁ ስራ በሚጨርሱበት ሰዓት በግል በግሩፕ መማር ትችላላችሁ። ስለዚህ በቴሌግራም ኢሞ፣ ዋትሳፕ በተመቻችሁ በኢሞ በቴሌግራም በዋትሳፕ ሀይ በሉኝ፣ እኔ አናግራችኋለሁ ማለት ነው። ስልክ ቁጥር አስቀምጨላችኋለሁ ሁለት ሀምሳ አንድ ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት 2551 በሚል ውስጥ ቁጥር እየደወላችሁ መናገር ትችላላችሁ ማለት ነው። አሁን ቀጥታ ወደ ምንባቡ ሊድና በደንብ አድርጌ ላንብብላችሁ። ርዕሱ ምን ይላል? ርዕሱ ምን ይላል? መሰረታዊ መሰረታዊ ፍላጎት መሰረታዊ ፍላጎት ይላል ማለት ነው። መሰረታዊ መሰረታዊ ፍላጎት እሺ መሰረታዊ መሰረታዊ ፍላጎት መሰረታዊ ፍላጎት ለሰው ልጅ ለሰው ልጅ አስፈላጊ አስፈላጊ እና በሕይወት አስፈላጊ እና በሕይወት ለመኖር በሕይወት ለመኖር ወሳኝ ነገር ነው። በሕይወት ለመኖር ወሳኝ ነገር ነው። መሰረታዊ መሰረታዊ ፍላጎት ፍላጎት ለሰው ለሰው ልጅ አስፈላጊና አስፈላጊና በህይወት አስፈላጊና በህይወት ለመኖር ለመኖር ወሳኝ ወሳኝ ነገር ነገር ነው። መሰረታዊ ፍላጎት ለሰው ልጅ አስፈላጊና በህይወት ለመኖር ወሳኝ ነገር ነው ይላል። እዚህ ጋር አራት ነጥቡ የአረፍተ ነገሩ መደምደሚያ ነው ማለት ነው። ወደ ሁለተኛው ስንመጣ መሰረታዊ መሰረታዊ ፍላጎቶች መሰረታዊ ፍላጎቶች የሚባሉት የሚባሉት ሶስት ሶስት ናቸው። መሰረታዊ ፍላጎት የሚባሉት ሶስት ናቸው ይላል መሰረታዊ ፍላጎቶች መሰረታዊ ፍላጎቶች የሚባሉት የሚባሉት ሶስት ናቸው። መሰረታዊ ፍላጎት የሚባሉት ሶስት ናቸው። እሺ እነርሱም እነርሱም ይልናውን ሶስቱ፣ እነዚህ በቀይ የተጻፉት መሰረታዊ ፍላጎቶች ናቸው ማለት ነው። ለሰው ልጅ አስፈላጊ የሆነ ለመኖር አስፈላጊ የሆኑ ነገሮች ናቸው ማለት ነው። ምን ምን ናቸው? ምግብ ምግብ ልብስ፣ ልብስ እና መጠለያ መጠለያ ናቸው። እናንተም አሁን ማወቅ ታለባችሁ ማለት ነው። እነዚህን እነርሱም ይልና መሰረታዊ ፍላጎቶች ለሰው ልጅ ለመኖር አስፈላጊ የሆነው ነገር የመጀመሪያው ምንድን ነው? ምግብ ምግብ። ሁለተኛው ልብስ፣ ልብስ። ከዛ ምን አለ ደግሞ? ሶስተኛው መጠለያ መጠለያ ናቸው ይላል ማለት ነው። ሰው ሰው ያለ ምግብ ያለ ልብስ ምግብ እና መጠለያ ሰው ያለ ልብስ ምግብ እና መጠለያ መኖር መኖር አይችልም መኖር አይችልም ይላል ስለዚህ ሰው ሰው ያለ ልብስ ምግብ እና መጠለያ እና መጠለያ መኖር መኖር አይችልም አይችልም ሰው ያለ ልብስ ምግብ እና መጠለያ መኖር አይችልም ይላል ማለት ነው። ወደ ቀጣዩ ስንሄድ ስለዚህ ስለዚህ ሁሉም ሁሉም ሰው ሁሉም ሰው መሰረታዊ መሰረታዊ ፍላጎቱን መሰረታዊ ፍላጎቱን ለማሟላት ለማሟላት ጠንክሮ ጠንክሮ መስራት መስራት አለበት ጠንክሮ መስራት አለበት። ስለዚህ ስለዚህ ሁሉም ሁሉም ሰው ስለዚህ ሁሉም ሰው መሰረታዊ መሰረታዊ ፍላጎቱን መሰረታዊ ፍላጎቱን ለማሟላት ለማሟላት ጠንክሮ ጠንክሮ መስራት መስራት አለበት አለበት ይላል ማለት ነው። ስለዚህ አሁን እናንተ እንደምትረዱት እዚህ ጋር አንብባችሁ መረዳት ትችላላችሁ። አላማው ምንድ ነው? መሰረታዊ ፍላጎት ከሚባሉት መካከል በደንብ አድርጌ የማሳያችሁ ምንድ ነው? ምግብ ልብስና መጠለያ እነዚህን ለማግኘት ምን ያስፈልጋል? ማለት ነው ስራ። ስለዚህ ሁሉም ሰው እነዚህን መሰረታዊ ፍላጎቶቹን ለማሟላት ወይም ለማግኘት ጠንክሮ ለመስራት አለበት። ምግብ ለማግኘት ልብስ ለማግኘት መጠለያ ወይም መጠለያ የምንለው ምንድነው? በሌላ ቋንቋ ቤት ማለት ነው። ስለዚህ እንደዚህ እያደረጋችሁ በደንብ አንብቡት። አሁን በፍጥነት አንዴ ላንብብላቸው። የመጨረሻም መሰረታዊ ፍላጎት ይላል እርሱ መሰረታዊ ፍላጎት መሰረታዊ ፍላጎት ለሰው ልጅ አስፈላጊና በህይወት ለመኖር ወሳኝ ነገር ነው። መሰረታዊ ፍላጎቶች የሚባሉት ሶስት ናቸው ይላል። መሰረታዊ ፍላጎቶች የሚባሉት ሶስት ናቸው። እነርሱም ምግብ፣ ልብስ እና መጠለያ ናቸው። ሰው ያለ ልብስ፣ ምግብ እና መጠለያ መኖር አይችልም። ስለዚህ ሁሉም ሰው መሰረታዊ ፍላጎቱን ለማሟላት ጠንክሮ መስራት አለበት ይላል። በደንብ አድርጋችሁ እናንተ እየደጋገማችሁ እዩት ስለሚጠቅማችሁ ማለት ነው። ኦንላይን ለመማር አሁን የሚንስል ቁጥር ተጠቀሙ። እኔ ጋር በደንብ አድርጋችሁ ከመጀመሪያው አንስታችሁ መማር ትችላላችሁ ማለት ነው። ለዛሬው ይበቃኛል። አመሰግናለሁ። መልካም ጊዜ። ቻው።